ሰላም ጤና ስጥላ አድማጭ ተመልካቾቻችን ከቶፕንስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርቶች በግብርና ምርቶች ዘርፍ የተሰጠው የደላላነት ፈቃድ ሙሉ በሙሉ መሰረዙ ተገለጸ። ኢሰመጉ የደረሰብኝ እገዳ በሥራዬ ላይ ተጽዕኖ አሳድሯል ሲል ገለጸ። የኢትዮጵያ ሲቪል አቪየሽን ባለስልጣን ዋና ዳይሬክተር አቶ ጌታቸው መንግስቴ ከሃላፊነታቸው መልቀቃቸው ተሰምተዋል። በትግራይ የእናቶች ሞት ቁጥር ከጦርነቱ በኋላ በአምስት እጥፍ መጨመሩ ተገለጸ። እስራኤልና ኢራን በጤና ተቋማት ላይ የሚያደርሱትን ጥቃት እንዲያቆሙ ዶክተር ቴዎድሮስ አድሀኖም አሳሰቡ። በግብርና ምርቶች ዘርፍ የተሰጠው የደላላነት ፈቃድ ሙሉ በሙሉ መሰረዙ ተገልጿል። የንግድና ቀጣናዊ ትስስር ሚኒስቴር ዴታ ዶክተር አብዱላሂም ሙሉ በዘርፉ ምንም አይነት እሴትን ሳይጨምሩ የንግድ ስርዓቱን የሚረብሹ በርካታ ደላሎች መኖራቸውን ተናግረዋል። በመሆኑም በእህል ምርት፣ በአትክልትና ፍራፍሬ እንዲሁም በቁም እንስሳት ዘርፍ የተሰጠው የደላላነት ፈቃድ ሙሉ በሙሉ መሰረዙን ገልጸው ከሶስት ሺ በላይ ደላሎችና አገናኞች ላይ እርምጃ መወሰዱን ጠቁመዋል። ይህንን ተከትሎ በቀጣይ በገበያ የሚስተዋሉ ችግሮችን በዘላቂነት ለመፍታት በትኩረት ይሰራል ሲሉ መግለጻቸውን የዘገበው ኤፍኤምሲ ነው። በተመሳሳይም በሲሚንቶ ገበያ ዘርፍ ነጻ የገበያ ስርዓትን በመዘርጋት የሲሚንቶ ዋጋ ከግማሽ በታች እንዲቀንስ መደረጉን አብራርተዋል። የሲሚንቶ ግብይት ስርዓትን ሲረብሹ የነበሩ ደላሎችና በተለያዩ አካላት ስም ሲነግዱ የነበሩ ግለሰቦች ከዘርፉ እንዲወጡ መደረጋቸውን አረጋግጠዋል። በኢትዮጵያ ሲቪል ማህበረሰብ ድርጅቶች ባለስልጣን ላይ ተጥሎ የነበረው ጊዜያዊ እገዳ አሁንም በሚሰራው ስራ ላይ ተግዳሮት እንደሆነበትም የኢትዮጵያ ሰብአዊ መብቶች ጉባኤ አስታውቋል። የሲቪል ማህበረሰብ ድርጅቶች ባለስልጣን በዚህ አመት የሰመጉን ጨምሮ ሌሎች አምስት በሰብአዊ መብት ላይ የሚሰሩ የሲቪል ማህበረሰብ ድርጅቶች ላይ ከተቋቋመበት አላማ ውጭ ሲንቀሳቀሱ አግኝቻለሁ በማለት እግድ መጣሉ ይታወሳል። ጉባኤው ከባለስልጣኑ ከፍተኛ የስራ ኃላፊዎች ጋር ባደረገው ውይይት መሰረት ከየካቲት 4 2017 ዓ.ም ጀምሮ በሲቪል ማህበረሰብ ድርጅቶች ላይ ተጥሎ የነበረው እግድ በማስጠንቀቂያ መነሳቱ ተገልጿል። ለዚህም የኢትዮጵያ ሰብአዊ መብት ጉባኤ በተደጋጋሚ በአመራሮችና በሰራተኞች ላይ ዛቻና ማስፈራሪያ የደረሰበት መሆኑ የገለጸ ሲሆን የቀድሞ የጉባኤው ዋና ዳይሬክተር አቶ ዳኔ እርጋ በዚህ ምክንያት ከሀገር ተሰደው እንደሚገኙ ተዘግቧል። የአሁኑ የጉባኤ አዲስ ዋና ዳይሬክተር ተስፋዬ ገመቹ አሁን ላይ ከህዝብ ባለስልጣን መስሪያ ቤት ጋር በመነጋገር ወደ ስራ መገባቱን የገለጹ ሲሆን፣ ነገር ግን ቀደም ብሎ ተጥሎበት የነበረው እገዳ በስራ ላይ ከፍተኛ ተጽዕኖ እንዳሳደረበት ተናግረዋል። መታገዱን ብቻ ሳይሆን እግዱም የተነሳበት አካሄድ በተመሳሳይ ከፍተኛ የሆነ ጫና እንዳደረሰበት ያነሱት ዋና ዳይሬክተሩ ኢሰመጉ የተፈረጀበትና እግዱ የተነሳበት አካሄድ በከፍተኛ ማስጠንቀቂያ ጋር ተደርጎ መነሳቱ ተጽዕኖ እንዲባባስ አድርጓል ብለዋል። የትኛውን ስራ እንስራ ጥፋት ተብሎ እንደምንጠየቅም ግልጽ አይደለም ሲሉ ተናግረዋል። የኢትዮጵያ ሰብዓዊ መብቶች ጉባኤ በተደጋጋሚ ጊዜ የተለያየ ሪፖርቶችን በሰብአዊ መብት አያያዞች ላይ በማውጣት ትኩረት እንዲደረግባቸው የማሳሰብ ስራ የሚሰራ ተቋም መሆኑ የሚታወቅ ነው። የኢትዮጵያ ሲቪል አቪየሽን ባለስልጣን ዋና ዳይሬክተር አቶ ጌታቸው መንግስቴ ከኃላፊነት መልቀቃቸው ተሰማ። አቶ ጌታቸው ባለስልጣኑ በኃላፊነት ባገለገሉባቸው ባለፉት ሶስት አመት ተኩል የሀገሪቱን የአቪየሽን ኢንዱስትሪ ሪፎርም ፕሮግራም በመንደፍ ሰፊ የፖሊሲና የመመሪያ ስራዎች እንዳከናወኑ ባለቦርዶቻቸው ሲመሰክሩላቸው ይሰማል። ቀደም ሲል አቶ ጌታቸው የትራንስፖርት ሚኒስትር ዴኤታ በመቀጠልም በሞንትሪያል ካናዳ በሚገኘው ዓለም አቀፍ የሲቪል አቪየሽን ድርጅት የኢትዮጵያ ቋሚ ተወካይ ሆነው አገልግለው ነበር። አቶ ጌታቸው በዳካር ሴኔጋል የሚገኘው የአፍሪካ ሲቪል አቪየሽን ኮሚሽን ለስራ ተወዳድረው የአየር ትኬት ዘርፉ ዋና ዳይሬክተር ተደርገው መቀጠራቸው ታውቋል። አቶ ጌታቸው ምትክ የሲቪል አቪየሽን የአየር ትራፊክ ማኔጅመንት ዳይሬክተር የነበሩት አቶ ዮሐንስ አበራ በምትካቸው እንዲሾሙ ታውቋል። በትግራይ የእናቶች ሞት ቁጥር ከጦርነቱ በኋላ በአምስት እጥፍ መጨመሩ ተገለጸ። ከዋነኛ ምክንያቶቹ አንዱ ፊስቱላ ነው ተብሏል። በትግራይ ክልል ከተካሄደው ጦርነት በኋላ የእናቶች ሞት በአምስት እጥፍ መጨመሩ ተገልጿል። ከጦርነቱ በፊት የነበረው የእናቶች ሞት ከ100 ሺህ እናቶች ውስጥ 169 እንደነበረ የተጠቆመ ሲሆን በአሁኑ ወቅት ግን ወደ 842 አድጓል ተብሏል። ለክልሉ የእናቶች ሞት ቁጥር መጨመር ዋነኛው ምክንያት ናቸው ተብሎ ከተዘረዘሩ መካከል በጦርነቱ ሳቢያ በተፈጸመው የአስገድዶ መድፈር ምክንያት ከፍተኛ ቁጥር እየጨመረው የፌስቱላ ታማሚ ሴቶች ቁጥር መሆን ተጠቁሟል። በክልሉ ስላለው ፌስቱላ በሽታ እናቶች የተመለከተ የምክክር መድረክ ትናንትና ሰኔ 12 2017 ዓ ም በመቀሌ ከተማ ተካሂዷል። መድረኩን ያዘጋጁት ሐምሌን ፌስቱላ ኢትዮጵያና ሌሎች ባልድርሻ አካላት ጋር በመተባበር ነው። በምክክር ሂደቱ ላይ የመነሻ ጽሑፍ ያቀረቡት የጽንስና ማህፀን ሕክምና ስፔሻሊስት መሆናቸው የተገለጸው ዶክተር መላኩ አብርሃ በትግራይ ክልል ፌስቱላ በክልሉ ከተካሄደው ጦርነት በፊት ከነበረው የ0 ነጥብ 3 በመቶ ወደ ሁለት ነጥብ ስድስት በመቶ ማደጉን ተናግረዋል ፌስቱ ላይ በትግራይ የእናቶች ሞት ከጦርነቱ በፊት የነበረውን ከ163 ሺህ ወደ 842 ከፍ እንዲል ካደረጉ ዋነኛ ምክንያቶች አንዱ ነው ብለዋል ፌስቱ ላይ ግለሰቦች ቤተሰቦች ማህበረሰቦች እና መንደር ቀውስ በመሆኑ ከፖለቲካ መሪዎች እስከ ግለሰቦች ተገቢውን ትኩረት ሊሰጠው ይገባል ብለዋል ተሳታፊዎች የትግራይ ሴቶች ማህበር ሰብሳቢ ወይዘሮ አበባ ኃይለስላሴ ህብረተሰቡ በተለያዩ ምክንያቶች የፊስቱላ በሽታ ያለባቸው ሴቶችን የመንከባከብና የመደገፍ ባህሉን አጠናክሮ መቀጠል አለበት ሲሉ ማሳሰባቸው ተነግሯል። እስራኤልና ኢራን በጤና ተቋማት ላይ የሚያደርሱ ጥቃት እንዲያቆሙ ዶክተር ቴዎድሮስ አድሀኖም አሳሰቡ። የዓለም ጤና ድርጅት ዋና ዳይሬክተር የሆኑት ዶክተር ቴዎድሮስ አድሀኖም በሁለቱ ሀገራት መካከል በተቀሰቀሰው ግጭት እየተባባሱ መሄዱ የጤና ተቋማትና የጤና አገልግሎት ስጋት ላይ እየጣለ መሆኑን ተናግረዋል። ጠዋት በእስራኤል ሶሮቃ የህክምና ማዕከል በደረሰው ጥቃት በርካታ ታካሚዎችም ቆስለዋል። አንዳንዶቹም የደረሰባቸው ከባድ ጉዳት ነው ያሉት ዶክተሩ ከሆስፒታል ወደ 250 ታካሚዎች ወደ ሌሎች ጤና ተቋማት መወሰዳታቸውን አስረድተው ሆስፒታሉ አሁን አገልግሎት እየሰጠ ነው ያለው በከፊል መሆኑን ተናግሯል። ዶክተር ቴድሮስ ሲቀጥሉም ከሶስት ቀናት በፊት በቴህራን የተፈጸመውን ጥቃት ተከትሎ ሶስት የተገዱ ሰዎችን በማከብ ላይ የነበሩ የቀይ ጨረቃ ማህበር የጤና ሰራተኞች መገደላቸውን አስታውሰዋል። እንዲሁም በዚህ ቀን በከርማንሻ የሚገኘው ሆስፒታል በአካባቢው በደረሰ ፍንዳታ ተጎድቷል ያሉት ዳይሬክተሩ በዚህም ወደ አስራ አምስት የሚጠጉ ሰራተኞችና ታማሚዎች መጎዳታቸውን አስረድተዋል። ከርማንሽ ተመልካቾቻችን ከቶፕኒሽ ኔትወርክ ከዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።